ልጆች የሚፈልጉትን ከማድረግ ይልቅ እኛ አስፈልጋቸዋል ብለን የምንፈልገውን ነገር ብዙ ጊዜ የምናደርግላቸው በሕይወታቸው ሬዚሊያንት ናቸው፣ ጠንካራ ናቸው፣ የተሻለ ነገር ለመፍጠር የሚተጉ ናቸው። ሌሎች ሳፖርት ለማድረግ ወይም ለመርዳት ስለዚህ፣ የመጀመሪያው ግን አመሰግናለሁ የሚለው ቃሉን ራሱ ማስተማር ራሱ ጥሩ ነው። አንዳንዴ እንደዚህ ቆመ ብለው ማሰብ እንዳለባቸው፣ ምን ስለተደረገላቸው ነው የሚያመሰግኑት የሚለውን ነገር እንዲያስቡ ማስቻል፣ የተደረገላቸውን ነገር እንዲመለከቱ ማስቻል። ሰላም ጤና ይስጥልን። ይህ መራሒ የተሰኘ በማህበራዊ መንፈሳዊ ስነ ልቦና ጉዳዮች የሚያተኮር መርሃ ግብራችን ነው። አብራችን ቆዩ። በዛሬው መርሃ ግብራችን ልጆችን ምሥጋናን ማስተማር ወይንም አመስጋኝነትን ማስተማር። እንግዲህ ልጆች ከወላጆች የሚማራቸው ብዙ ነገሮች አሉ። ምናልባት ብዙ ጊዜ ምን እንደሚባለው በአርአያነት ልጆቻችንን ማስተማር በእጅጉ ተመራጭ ነው። ከዛ ባለፈ ግን እንደ ወላጅ። ልጆቻችን ልናስተምራቸው የሚገቡ መሰረታዊ ነገሮች አንደኛው ምሥጋና ነው። ዛሬ ዛሬ ብዙ ጊዜ እንደሚሰማው ከብዙ ወላጆች ዘንድ የምሰማው አንድ ነገር አለ። የአሁን ልጆች ግሬትፉል አይደሉም ይላሉ። እኛ ድሮ እንደዚህ ረጅም ርቀት በእግራችን ሄደን ተምረን እንደዚህ አይነት ነገር ለብሰን እንዲህ እንዲህ ሆነው፣ ግን እኛ ደስተኞች ነበር በሚደረጉልን ነገሮች፣ ወላጆቻችን በሚያደርጉልን ነገሮች የአሁን ልጆች ግን ያን ያህል ደስተኛ አይደሉም፣ እኛ ይህን ሁሉ ነገር እያደረግላቸው ሲሉ እሰማለሁ። እና በእርግጥ የልጆቹ ችግር ነው ወይ የወላጆቹ፣ እሱ ራሱን የቻለ ጥናት ሊያስፈልገው ይችላል። ከዛ ባለፈ ግን እንደ ወላጅ ለልጆቻችን የምናደርገውን ነገር ሁሉ መልካም ሆኖ ሳለ አስፈላጊያቸው ነው ወይ የሚለው ደግሞ ጎን ለጎን ማየት ያስፈልጋል። ጠይቀው ፈልገው ነው ወይም የምናደርግላቸው፣ አንዳንድ የወላጆች ለልጆቻቸው የሚያደርጓቸው ነገሮች የልጆቹን ፍላጎት ያላማከለ ሆኖ እናገኘዋለን ወይ። የጓደኛቸው ለልጃቸው የሚያደርጉትን ነገር ተመልክተው እኔም ለልጄ ብሎ የሚያደርጉ ወላጆች አሉ። ልጆች ሪሊ ያስፈልጋቸዋል ወይ? ያ ነገር የምናደርግላቸው ነገር ይፈልጉታሉ? ጠይቀውታሉ ወይ? ዲማንድ አድርገውታሉ ወይ የሚለው ራሱ የሚታው ነገር ነው። እኛ ራሳችን ለማስደሰት ባደረግነው ነገር ልጆቻችን ደግሞ ደስተኛ ይሆኑ አመስጋኝ ይሆኑ ብሎ ደግሞ ልጆቻችንን መጫንም ተገቢ መስሎ አይታየኝም። ከዚህ በተለየ ግን ምናልባት ልጆቻችን የምናደርጋቸው ነገሮች ሁሉ የሚጠቅማቸው እስከሆነ ድረስ መልካም ነው። በራሱ እንግዲህ ዛሬ ላይ ወላጅነት በብዙ መንገድ እየተፈተን ያለበት ጊዜ ነው። ብዙ መስዋዕትነት እንከፍላለን፣ በብዙ ነገር እናደርጋለን። ለራሳችን የማናደርገውን ነገር ሁሉ ለልጆቻችን እናደርጋለን። በዚህ ውስጥ ግን ከልጆቻችን ዘንድ ምላሻቸው አዎንታዊ ሳይሆን ሲቀር እንደ ወላጅ ደስ ላይለን ይችላል። እሱ ትክክለኛ ስሜት ነው ብዙ ጊዜ ምናልባት እንደየኖሯችን እንደየአቅማችን ልናደርግ እንችላለን። ዛሬ ላይ የትኛውም ምናልባት ዝቅተኛው ማህበረሰብ ክፍል የሚባለው ለልጁ የሚያደርገው ነገር ለልጁ የሚከፍለው መስዋዕትነት በጣም ብዙ ነው። በማእከለኛውም ብንል ማእከለኛውም የህብረተሰብ ክፍል የሚከፍለው መስዋዕትነቱ የዛ ነው ያለው። ምናልባት ከፍ እያለም ሲመጣ ደግሞ ከፍተኛው ምናልባት በኢኮኖሚ ስናወዳድረው ማለት ነው ነገር ግን የቱንም ያህል እኛ ከአቅማችን በላይ ምናልባት ስትረች አድርገን ውድ ትምህርት ቤት ልጆቻችንን ብናስተምር፣ ምናልባት እኛ ራሳችን ልንመገበው ወይ ገቢያችን ወይ ኖሯችን ከሚፈቅደው በላይ ልጆቻችንን ለመመገብ ብንሞክር፣ የዛሬ ልጆች ምናልባት የሚለብሱትን ብራንድ ነው መሰለኝ እና የትኛውንም አይነት ብራንድ አማርጣ ለልጆቻችን ብናለብሳቸው፣ የተሻለ መዝናኛ ቦታዎች ብለን ይዘናቸው ብንሄድ፣ ምናልባት ልጆቻችን አመስጋኝ ላይሆኑ ይችላሉ። ይሄ ራሱን የቻለ ጥናት ሊያስፈልገው የሚችል ነገር ሊሆን ይችላል። አንደኛው ግን መሰረታዊ ብዙ ጊዜን የሚታየኝ ልጆች የሚፈልጉትን ከማድረግ ይልቅ እኛ ያስፈልጋቸዋል ብለን የምንፈልገውን ነገር ነው ብዙ ጊዜ የምናደርግላቸው። ከዚህ የተነሳ ልጆቻችን ግሬትፉል አይሆኑም። ምክንያቱም የነሱ መሻታቸው አልነበረም፣ ፍላጎታቸው አልነበረም፣ እኛንን ያስፈልጋቸዋል ያልነው እና ብዙ ጊዜ ለልጆቻችን የምናደርገው ነገር ከአቅማችን ከኑሯችን አንጻር ከዛ አልፎ ተርፎ የልጆቻችን ፍላጎት ያማከለ ቢሆን መልካም። ይህን ካልን እንግዲህ በብዙ መንገድ በዚህ ዙሪያ ላይ በተለይ ልጆች ግሬትፉል የመሆን ያለመሆናቸው ጉዳይ አንድ ነገር ሆኖ ሳለ አመስጋኝ ቢሆኑ ምስጋና የህይወታቸው አንድ አካል የሆኑ ሰዎች በህይወታቸው ምን ያገኛሉ ወይም ልጆች ከልጅነታቸው ጀምሮ በሚደረግላቸው ነገር ወይ አመስጋኝነትን ቢለማመዱ ምን ያገኛሉ የሚለውን በጥናት የተሰሩ ጥቂት ጥናቶችን እንመልከት። አስቀድመን እንግዲህ አመስጋኝ የሆኑ ልጆች ደስተኞች ናቸው። ጆርናል ኦፍ ስተዲስ ይሄ 2019 ላይ የተሰራ ጥናት ነው። ከዛ ባለፈ ሌላኛው ጥናት የሚነግርን ደግሞ ደስተኛ ከመሆናቸውን ባሻገር ጆርናል ፕሳይኮሎጂ ሌላ አንድ መጽሄት ነው። ይህም የሚነግረ ምንድን ነው ደስተኛ ከመሆናቸው ባሻገር ለሕይወታቸው ብሩህ የሆነ አመለካከት እንዳላቸው በተለይ አመስጋኝ የሆኑ ልጆች የምስጋና ሕይወት ያላቸው ላይፍ ኦፍ ታንክስ ጊቪንግ ያላቸው ልጆች ብሩህ አመለካከት እንዳላቸው ይበልጥ ተስፈኞች እንደሆኑ መኖር እንደሚያጓጓቸው ይናገራል። ከዛ ባለፈ በሕይወታቸው ብዙ እርካታ አላቸው። ሌሎች ሰዎችን ሳፖርት ለማድረግ ከሌሎች ሰዎች ጋር ኢንተራክት ለማድረግ ያን ያህል የሚከብዳቸው አይደሉም። ምክንያቱም ውስጣቸው ሰላም አላቸው፣ ደስታ አላቸው፣ አመስጋኝ የሆኑ ልጆች ይላል። ይሄ ከአምስት ዓመት በታች በሆኑ ልጆች ላይ ተጠና። አንደኛው ጥናት የሚያሳየው ቀደም ብለን እንዳለው ደስተኞች ያደርጋል። ቢያንስ ጥናት ያረጋገጠው አንድ መሰረታዊ ነገር ምንድን ነው? አመስጋኝ ልጆች በህይወታቸው ደስተኛ እንዲሆኑ ያደርጋቸዋል። በሚደረግላቸው ነገር ግሬትፉል የሆኑ ልጆች ብዙ ጊዜ ደስተኞች እንደሆኑ ይነግራል። ሌላኛው ሳይኮሎጂካል ኢቫሉዌሽን የተሰራው ሌላኛው አንደኛው ሌላኛው ጆርናል ላይ ደግሞ የሚለው ምንድን ነው? በህይወታቸው ሬዚሊያንት ናቸው፣ ጠንካራ ናቸው፣ የተሻለ ነገር ለመፍጠር የሚተጉ ናቸው። ሌሎች ሳፖርት ለማድረግ ወይም ለመርዳት ሬዲ ናቸው። አመስጋኝ የሆኑ ልጆች ምስጋና የህይወታቸው አንድ አካል የሆኑ ልጆች ማለት ነው። ከዛ ባለፈ ከዚህ ውጭ ካሉት ከተቃራኒ ከማያመሰግኑ ልጆች በተለየ የቅናት የጀለሲ ስሜት የላቸውም። ጭንቀት የላቸውም። የተለየ ለፕሮፐርቲ ወይ ለቁሳቁስ የተለየ ፍላጎት የላቸው። አመስጋኝ የሆኑ ልጆች ባላቸው ረክተው መኖር ይችላሉ ማለት ነው። ስለዚህ ጥናቶች እንደሚያሳዩት በአንድም በሌላ አመስጋኝ ልጆች በህይወታቸው የተሻለ ላይፍ ሳቲስፋክሽን ወይንም የህይወት እርካታ እንዳላቸው ነው የሚናገር እንዳላቸው ነው የሚናገር። ይሄ ከሆነ እንግዲህ የሁላችንም ፍላጎት ልጆቻችን አመስጋኝ እንዲሆኑ ነው፣ ላይፍ ኦፍ ታንክስ ጊቪንግ እንዲኖራቸው በህይወታቸው ሁልጊዜ አመስጋኝ እንዲሆኑ፣ እንደ ክርስቲያን ደግሞ ሁልጊዜም እግዚአብሔርን በነገር ሁሉ አመስጋኝ እንዲሆኑ እንፈልጋለን። ስለዚህ ማስተማር ያስፈልጋል። ሁልጊዜ እንደ ወላጅ ልጆቻችንም ምስጋና ማስተማር ሁሉ ነገር ፎር ግራንተድ እንዳይወስዱት እንደቀላል፣ እንደ ኦርዲነሪ ነገር ወይ ደግሞ እንዲሁ ዝም ብሎ የሚያገኙት ነገር እንደተራ እንደተርታ እንደ ተርታ ነገር እንዳይቆጥሩት ምስጋናን ማስተማር ያስፈልጋል። ስለዚህ ነው ሁልጊዜ ልጆች ለሚደረግላቸው ነገሮች፣ እኛም አደረግንላቸው፣ ሌሎች ሰዎች ለሚያደርጉላቸው ነገር ዛሬ ዛሬ ተለምዷል አመሰግናለሁ በል አመሰግናለሁ በይ ይላሉ ወላጆች ያጥሩ ነው። ነገር ግን ገብቷቸው ነው ወይ የሚሉት ደግሞ ሌላ ጥያቄ ይፈጥራል። እንዲሁ ዝም ብሎ አለ አይደለም ለማለት ያህል ሳይሆን በእርግጥ። ምናልባት የተደረገላቸውን ነገር ዋጋ ሰጥተውት እንዲያመሰግኑ ደግሞ ማስተማር ያስፈልጋል። እርግጥ ከታች ከልጅነታቸው ጀምሮ ቃሉ ማለማመዱ በራሱ ጥሩ ነው። አመሰግናለሁ የሚለው ቃሉ ራሱ በሌላው ሰው ዘንድ ላይ የሚያሳድረው አዎንታዊ ስሜት ስላለ ጥሩ ነው። ግን ደግሞ እንደው ቃሉ ብቻ ሆኖ እንዳይቀር፣ ከምንም በላይ የሚናገሩት ነገር ትርጉሙንም በሚገባ ተረድቶት እንዲሆኑ ደግሞ ያስፈልጋል። ስለዚህ የመጀመሪያው ግን አመሰግናለሁ የሚለው ቃሉን ራሱ ማስተማር ራሱ ጥሩ ነው። አንዳንዴ እንደዚህ ሲያደርጉ አመሰግናለሁ በል ብለው ወላጆች ልጆቻቸውን ሲያስገድዱ እንመለከታለን። ይሄ በራሱ መጥፎ አይደለም፣ እንዲለማመዱት ማድረጉ ከቃሉ ጋር የበለጠ ትውቅ እንዲኖራቸው ሰዎች የሚያደርጉላቸውን ነገሮች ፎር ግራንትድ እንዳይወስዱት፣ ዝም ብለው እንደ ቀላል ነገር እንዳይወስዱት አንደኛው የምናስተምርበት ሁልጊዜም ኮንሽስ እንዲሆኑ የምናደርግበት መንገድ ነው ለጊዜው አስገዳጅ ሊመስል ይችላል፣ እንጂ በሂደት ደግሞ ልጆች እየተረዱ ሲመጡ በራሳቸው ፈቃድ የሚያደርጉበት ጊዜም ደግሞ ይመጣል። ስለዚህ በተቻለ መጠን አመሰግናለሁ እንዲሉ ማድረግ ጥሩ ነው። ግን ከፍ እያሉ ሲመጡ ደግሞ የሚያመሰግኑ ስለምን እንደሆነ መንገር፣ ከዛ ባልፎ ተርፎ ደግሞ የእውነት ከልባቸው የተደረገላቸው ነገር ቆጥረው ተረድተው እንዲያደርጉት ደግሞ ማስተማርም ያስፈልጋል። ስለዚህም ሁልጊዜ የሚደረግላቸው ነገሮች ከቃልም በላይ አንዳንዴ በማስታወሻ ላይ እንዲጽፉ ማድረግ ዳያሪዎቻቸው ላይ የለቱሏቸው ለሚጽፉ ከሆነ ከፍ ያሉ ሲመጡ ስምንት ዘጠኝ አስር ሲሆኑ በቀን በቀን የሚደረጉላቸው ነገሮች ሰዎች ያደርጉላቸው ነገሮች እየቆጠሩ አሁን ብዙ ጊዜ የተለመደው ሰዎች የሚደረግ የሚያደርጉላቸው ብዙን በጎ ነገሮችን ሁሉ እንደ ቀላል ይቆጥሯቸውና ምናልባት አንድ ሰው ያሳዘናቸው ከሆነ ያሳዘናቸው ነገር ብቻ ነው አይምሯቸው የሚቀረው ሁልጊዜ የሚባል ነገር አለ ካውንት ዩር ብለሲንግ ይባላል። ስለዚህ የህይወታቸውንም ደስታ ሚዛን የሚያዛባው አንድ የተደረገችባቸው ወይ ያጋጠማቸው ጥሩ ያልሆነች አጋጣሚ ልትሆን ስለምትችል፣ ሁልጊዜ ግን በአውንታዊ መንገድ የተደረጉላቸውን ነገሮች ቆጥር የሚያመሰግኑ ከሆነ አሉታዊ ነገር ያን ያህል ህይወታቸው ላይ ተጽዕኖ ማያመጣ ይሆናል። ስለዚህ ሁልጊዜም በማስታወሻዎቻቸው ላይ የሚደረግላቸውን በጎ ነገሮች ወይንም ምስጋና የሚያስፈልጋቸው ነገሮችን ሁልጊዜ ያን ሰው በአካል ቢያገኙትም ባያገኙትም በማስታወሻ እንዲጽፉትና እንዲያመሰግኑ ማሰብ ያስፈልጋል። ዋናው ነገር ምስጋናው ለዛ ሰው መድረስ አለመድረሱ ብቻ ሳይሆን በውስጣቸው ምናልባት የተደረገላቸውን ነገር መቁጠር እንዲጀምሩ፣ መመዘን እንዲጀምሩ፣ በጎ ነገሮችን ማየት እንዲጀምሩ ማስቻል ስለሆነ ማለት ነው። ከዛ ባለፈ ምናልባት ቀደም ብለን እንዳለውም ደብዳቤዎች የሚጽፉት ዛሬ ዛሬ ተለምዷል ብዙ ጊዜ በአመቱ መጨረሻ ላይ ነው ልጆች የሚያደርጉት ላስተማሯቸው ለመምህራኖቻቸው ምስጋና ደብዳቤ የሚጽፉ ልጆች አሉ። ትንሽ ልጆች አሁን ጥሩ ጥሩ የተጀመሩ ነገሮች አሉ። መልካም እነዚህ የተደረጉላቸውን ነገሮች ፎር ግራንትድ እንዳይቆጥሩ የምናደርግባቸው አንደኛው መንገድ ይሄ ስለሆነ ማለት ነው። ከዚህ ባለፈ ግን ቀደም ብለን እንዳለው ልጆቻችን ምስጋና ስናስተምር አመስግን አመስግኝ ብቻ ብለናቸው ቃሉን ብቻ ለመናገር ብቻ እንዳያደርጉት ደግሞ ሁልጊዜም ሲያመሰግኑ ቆም ብለው ማሰብ እንዳለባቸው ምን ስለተደረገላቸው ነው የሚያመሰግኑት የሚለውን ነገር እንዲያስቡ ማስቻል፣ የተደረገላቸው ነገር እንዲመለከቱ ማስቻል፣ ከዛ በተደረገላቸው ነገር ምን እንደተሰማቸው ሪያላይዝ እንዲያደርጉ በደንብ ማለማመድ ያስፈልጋል። እነዚህ አይነት ነገሮችን ምን ስለተደረገልን ነው የምታመሰግነው? አመሰግናለሁ ሲሉ ልጆች ምን ስለተደረገልን ነው የምታመሰግነው? ይህን ይህን ስለተደረገልን፣ ያ ነገር ስለተደረገልን ምን ተሰማ? ደስታ ተሰምቶኛል። ስለዚህ አንተ ምን ማድረግ አለብህ? ምላሽ መስጠት አለበት። አመሰግናለሁ ማለት አለብኝ ብለው በደንብ ተደርተውት የተደረገላቸውን ነገር ተደርተውት አስበው የተሰማቸውን ስሜት በደንብ ተደርተውት፣ እንደዛ ያ ስሜት እንዲሰማቸው ያደረገውን ሰው ወይም አንዳች ነገር ማመስገን እንዳለባቸው ልናስተማራቸው ይገባል። ስለዚህ ከቃል የዘለለ ከቃል የዘለለ ትርጉም ባለው መንገድ ልጆች አመስጋኝ እንዲሆኑ የምናደርግበት መንገድ ምንድን ነው? ኮንሽስሊ በንቃት የተደረገላቸው ነገር እንዲያውቁ፣ በዛ በተደረገላቸው ነገር ደግሞ የተሰማቸውን ስሜት ተረድተው ለዛ ስሜት ደግሞ ተገቢ ምላሽ እንዲሰጡ ማስተማር ያስፈልጋል ማለት ነው። ከዚህ ባለፈ ምናልባት ልጆቻችንን ምስጋና ስናስተምራቸው ለሚደረጉላቸው ነገሮች ማመስገንን ስናስተምራቸው ምስጋና በቃል ብቻ የሚገለጥ እንዳልሆንም ደሞ ማስተማር ያስፈልጋል። ሁልጊዜ ምስጋና ከቃልም በላይ ደግሞ እነሱም በአቅማቸው መልካም ላደረጉላቸው ሰዎች ምላሽ የሚሰጡበትን ነገር ደግሞ እንዲያስቡ ማድረግ ያስፈልጋል። አሁን በትምህርት የተለመዱ ስጦታዎች ለመምህራኖቻቸው ይዘው የሚወጡ ልጆች አሉ። ስጦታዎቻቸው በአቅማቸው ልክ የሆነች ፖስት ካርድ ልትሆን ትችላለች። እነሱ የሚያስቧት ነገር ልትሆን ትችላለች። ከአጠራቀሟት ገንዘብ ልትሆን ትችላለች። የሆነች ነገር ገዝቶ የሚያመጡት። ስለዚህ ምስጋና ሁል ጊዜ በቃል ብቻ የሚሰጥ ሳይሆን ምናልባት በሌሎች ነገሮች ሊገለጥ እንደሚችልም ማስተማር ያስፈልጋል። ከቃልም በዘለለ መንገድ ማለት ነው። ከዛ ባለፈ ምስጋናን እንዴት አድርገን ማስተማር እንችላለን ስንል አርአያ በመሆን አፕላይ ዲቨሎፕመንት ሳይንስ የሚባል አንድ መጽሔት ላይ አመስጋኝ የሆኑ ወላጆች ልጆቻቸውን ባይ ዲፎልት አመስጋኝ ይሆናሉ የመሆን እንድላቸው ሰፊ ነው ይላል። ስለዚህ እኛም ልጆቻችን ለሚያደርጉልን ነገር፣ ሌሎች ሰዎች ለሚያደርጉልን ነገር ምናመሰግን ከሆነ በቀላሉ ከቤት ውስጥ ከሚያገለግሉን ሰራተኞች ጀምሮ ለሚያደርጉልን ነገር ምናመሰግን ከሆነ እኛን እያዩ ነው ልጆች የሚያመሰግኑት። እንግዲህ ቀላሉ ምሳሌ ሁልጊዜ በቤት ውስጥ ያሉ አገልጋዮችን እኛ ትሪት የምናደርግበት መንገድ ነው ልጆቻችን መልሰው በዛው መንገድ ነው እነሱን ትሪት የሚያደርጉት። እናውቃለን፣ ጮሆን ምንጠራቸው ከሆነ እነሱም ጮሆ ይጠሯቸዋል። ምናልባት ጥሩ ያልሆነ ነገር የምንናገራቸው ከሆነ እነሱም ሲናገሯቸው እንመለከታለን። ከዛ በተቃራኒው ግን ለሚያደርጉልን ነገር አገልግሎት፣ ሲያገለግሉን፣ አንዳች ነገር የሚያስፈልገን ነገር ሲያቀርቡልን፣ በዚህ ውስጥ ስናመሰግናቸው ካዩ ልጆቻችንን መልሰው ደግሞ አመስጋኝ ይሆናሉ ማለት ነው። ስለዚህ ጥናቱም የሚያረጋግጠው ልጆች ብዙ ጊዜ ወላጆቻቸውን ይመለከታሉ። ስለዚህ እኛ አመስጋኝ ከሆነ ልጆቻችን አመስጋኝ የሚሆንበት ምድል የዚህ ሰፊ ነው። ብዙዎቻችን ግን ከዚህ በተለየ ነው። ገና ቤት ስንገባ ብዙ ነገሮች እናማረራለን፣ አደለ ከስራ ጀምሮ ከመንገድ ጀምሮ ብዙ የምናማረራቸው ነገሮች አሉ። ስለዚህ በዚህ ውስጥ ልጆች የሚያዩትን ነገር ነው የሚሆኑትና አመስጋኝ እንዲሆኑ መጠበቅ አንዳንዴ የዋህነት ይሆናል። ስለዚህ እኛም ከምናደርገው ከምንናገረው ነገር ጀምሮ ልንጠነቀቅም ያስፈልጋል፣ ልጆቻችን አመስጋኝ እንዲሆኑ መፈልግ ከሆነ ምክንያቱም አርአያነቱ የሚወስዱት ከኛው ስለሆነ ማለት ነው። ከዚህ ባለፈ ከዚህ ባለፈ ምናልባት ከቤት ወጥተን ልጆቻችንን አንዳች ቦታዎች ይዘናቸው ስንሄድ ወይ በካፌ ሊሆን ይችላል፣ ወይ አንድ አገልግሎት የምናገኝበት ቦታ ስንሄድ ሁልጊዜም ቢሆን አገልግሎት ለሚሰጡን ሰዎች ምስጋና መስጠት ከፍለን ሊሆን ይችላል፣ ምንገለገለው መክፈላችን አንድ ነገር ሊሆን ይችላል፣ ግን ከዛ ባለፈ ግን ማመስገንን በዚህ ውስጥ ማስተማር ያስፈልጋል። በየትኛውም ቦታ ላይ ስንገኝ ለሰዎች ክብር የምንሰጥ፣ ለሰዎች ላደረጉልን ነገር አዎንታዊ ምላሽ በማመስገን የምንሰጥ መሆናችን ልጆቻችን የበለጠ ከኛ የሚማሩት ነገር እንዲጨምር፣ እንዲሰፋ ያደርጋል። ከዚህ ባለፈ መጽሐፍም እንደሚለን በሁሉ አመስግኑ ተብለናልና ምስጋና ሲባል ሁልጊዜ ለሚያጋጥማቸው ጥሩ ነገር ብቻ የሚሰጥ ምላሽ ሳይሆን ምናልባት አንዳንዴ በሕይወታችን ምናልባት ጥሩ ያልሆኑ አጋጣሚዎች ሲያጋጥሙን እግዚአብሔርን ማመስገን በዚህ ውስጥ ልጆቻችን ሊማሩት የሚችሉ ብዙ ነገሮች አሉ። ምክንያቱም የምንፈልገው ነገር ብቻ ወይም የሚፈልጉት ነገር ብቻ ሲሆን ብቻ ሰው ማመስገን የሚያስፈልገው ምናልባት የማይፈልጉትን ነገር ሲሆን ማመስገን እንደሚያስፈልግ በሁሉም አመስግኑ ተብሏልና እነሱ ለስሜታቸው ደስ የሚያሰኛቸው ነገር ብቻ ሲሆን ብቻ ማመስገንን እንዳይለማመዱብን፣ ደግሞ ጎን ለጎን ደግሞ ምናልባት የማይፈልጉት ነገር ሲሆን የሚፈልጉትን ነገር ሳያገኙ ሲቀር በአንዳቸው አጋጣሚ ማመስገን እንዳለባቸው ልናስተምር ያስፈልጋል። ይሄ ደግሞ እኛም በህይወታችን በአርያነት ልናስተምራቸው ያስፈልጋል። ስለዚህ በሁሉ ማመስገንን ጎን ለጎን ማስተማር ያስፈልጋል። አንዳንዴ ለምሳሌ ከቤት ጥሩ ቀለል ያለ አለባበስ ለብሰን ወጥተን ዝናብ ሊዘንብ ይችላል። የዚህን ጊዜ ብዙዎቻችን የሚቀድመን ማማረር ነው፣ አደለ? ስለዚህ ከማማረር ይልቅ ማመስገን፣ ምናልባት ይሄ ዝናብ እኮ የሚያስፈልጋቸው ሌሎች አሉ ልነሱ እኛን ምናልባት ለጊዜው ጥሩ ስሜት ባይሰጠንም ልብሳችን ቢበሰብስም ሌሎች ደግሞ አስፈላጊ ነው ብሎ ማመስገን ያስፈልጋል። አንዳንዴ ከፈጣሪና ከሁኔታዎች ጋር በቀላሉ ልንማረርባቸው የምንችላቸውን አጋጣሚዎችን ሁሉ በተለይ ከልጆቻችን ጋር ስንሆን በተሻለ መጠን ቢያንስ ባናመሰግን ባናማረር ጥሩ ነው። ምክንያቱም ምስጋናን ባይማሩ እንኳን ማማረርን እንዳይማሩ በልጆቻችን በልጆቻችን ፊት ባናማረር ደግሞ የተሻለ ይሆናል ማለት ነው። ከዚህ ባለፈ እንደ ቤተሰብ ግን ልንሰራቸው የምንችላቸው ብዙ ነገሮች አሉ። እንደ ቤተሰብ ምስጋናን የቤተሰቡ አንድ ካልቸር ወይም አንድ ባህል ማድረግ ይቻላል። በብዙ መንገድ ልንገልጠው እንችላለን። በቤተሰብ ውስጥ ሁልጊዜ ማታ ማታ ምናልባት ለራት አብረው ቁጭ የሚሉ ከሆነ ዛሬ እግዚአብሔር እንድታመሰግን የሚያደርግህ አንድ ነገር ተናገር ተብሎ ሁሉም ሰው እድል ተሰጥቶት አንዳንድ ነገር ቢያንስ እግዚአብሔር እንዲያመሰግን የሚያስችለው ነገር ይኖራል መ በእርግጥ ብዙ ነገር እንዳለ የታወቀ የተረዳ ሆኖ ስለዚህ፣ ሁልጊዜ ኮንሽስ አእምሮ የሚያመሰግንበትን ነው እንጂ የሚያማርርበትን ነገር እንዳያስብ ያደርጋል ማለት ነው። ስለዚህ በቤተሰብ ውስጥ ሁልጊዜ እንደዚህ አይነት ልማዶች ቢኖሩ፣ ከዛ ባለፈ ምናልባት ትንሽ ቦክሶች ኖሮ በሌላው ዓለም ላይ አንዳንድ ቦታዎች ላይ ስለሚሰራበት ነው። አንዳንድ ሳጥኖች ልክ እንደ ሳንቲም ሳጥኖች ኖሮ በቤተሰብ ውስጥ ባለ በርስ በርስ ግንኙነት አንዳቸው ሌላቸውን ባደረጉላቸው ነገር የሚያመሰግኑበት አጋጣሚዎች ሊኖሩ ስለሚችሉ በሳምንት አንዴ በወረቀት እየተጻፈ የምስጋና ሳጥኗ ውስጥ እየተከተተ በሳምንት አንድ ቀን እየወጣ ቢነበብ የበለጠ የተመሰገነውን ሰው የበለጠ እንዲበረታ ያደርጋል። አመስጋኙ ደግሞ የምስጋናን ባህል የበለጠ እንዲያሰፋ ያደርጋል። ስለዚህ እንደዚህ አይነት ልምምዶች ሲኖሩ ሁልጊዜ አእምሯችን ከማማረር ይልቅ ወደ ማመስገኑ እንዲያዘነብር ያደርጋል። ልጆቻችን ላይ ደግሞ ይሄ ደግሞ የበለጠ ጥሩ ስራን ይሰራልናል ማለት ነው። ስለዚህ በቀን አንድ ጊዜ ምናልባት ቀደም ብለን እንዳለው ማታ ማታ ለራስ ስንቀመጥ ዛሬ በቀን ውስጥ አንዳንድ እድል እየተሰጠ ዛሬ ያመሰገንክበት ነገር እየተባለ ትንሹም ትልቁም አባትም እናትም ልጆችም ሁሉም አንዳንድ አንድ እግዚአብሔር የሚያመሰግኑበትን ነገር ቢናገሩ የበለጠ ኮንሽስ ይሆናሉ ማለት ነው። ስለዚህ ላይፍ ኦፍ ታንክስ ጊቪንግ ኮንሽስ ሆኖ ወይ በነቃት ሆኖ የሚኖር ህይወት ነው። ሁልጊዜም የምስጋና ህይወት ለተደረገላቸው ነገር እየተደረገላቸው ባለው፣ ሊደረግላቸው ባለው ነገር ሁሉ ልጆች አመስጋኝ እንዲሆኑ ያስችላቸዋል። ስለዚህ ብዙ ጊዜ ቀደም ብለን እንዳለው ለልጆቻችን ብዙ ነገር አድርገን ልጆቻችን አመስጋኝ አልሆኑ አሉ ብሎ ልጆችን ከመውቀስ ይልቅ ልጆችን በእያንዳንዷ ነገር በምናደርግላቸው ነገር ሁሉ በእያንዳንዱ ቢሆን መጃቸው ላይ በቀን በቀን ምስጋናን የህይወታቸው አንድ አካል እንዲሆን ማስተማር ማሰልጠን ከኛ ከወላጆች የሚጠበቅ ነው ማለት ነው። ስለዚህ ጎን ለጎን ልጆቻችንንም ስናሰለጥን እኛም ምናልባት አማራሪዎች አመስጋኞች መሆን አንድ ነገር ነው። አማራሪዎች እንድንሆን ስለምንችል በተቻለ መጠን እኛም ጎን ለጎን አመስጋኞች እንድንሆን ቤተሰቡ ምናልባት ነባሪ ሁኔታ የበለጠ ይረዳናል ማለት ነው። ስለዚህ ለልጆቻችን ለልጆቻችን ማሰልጠኑ አንድ ነገር ነው። ራሳችንን ወይም ደግሞ አመስጋኞች እንድንሆን ደግሞ ጎን ለጎን የሚረዳን ነገር ስለሆነ ምሥጋናን የቤተሰባችን ባህል እናድርጉ ያስፈልጋል። ከዛ ባለፈ ደግሞ እንደ ክርስቲያን ደግሞ ሁልጊዜም ቢሆን በነገር ሁሉ እግዚአብሔር ማመስገን እንደሚያስፈልግ የታወቀ የተረዳ ነው። ስለዚህ የምሥጋና የሕይወታችን አንድ አካል ማድረግ እንችላለን ለማለት ነው። አብራችሁ ስለቆያችሁ ክብረት ይስጥልን። ሰላም ሰላም።